በሆሳዕና አገረ ስብከት የኮንሶላታ ልዑካን አገልግሎት ጀመሩ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሆሳዕና አገረ ስብከት የኮንሶላታ ገዳም ልዑካን የሾኔ ኪዳነ ምሕረት ሐዋርያዊ ዞን ለማገልገል ተቀበሉ። ግንቦት 17 ቀን 2017 ዓ ም የኮንሶላታ አባቶች በይፋ በሆሳዕና አገረ ስብከት የሾኔ ሐዋርያዊ ዞን በይፋ ተቀብለዋል። የርክክብ ስነ ስርዓቱም በሾኔ ከተማ በአገረ ስብከቱ ጳጳስ አቡነ ስዩም በተመራ መስዋዕተ ቅዳሴ ተደርጓል። ይህ የኮንሶላታ አባቶች በሆሳዕና አገረ ስብከት የመጀመሪያ የሆነው አገልግሎታቸው የሚጀምሩበት በኢትዮጵያ ካቶሊካዊት ቤተ ክርስቲያን የገዳሙ አገልግሎት መስፋፋትን የሚያሳይ ነው። የኮንሶላታ አባቶች ገዳም በኢትዮጵያ ኃላፊ ክቡር አባ ታመነ አሳሮ ሐዋርያዊ ዞኑን በይፋ ተቀብለው በስፍራው እንዲያገለግሉ ክቡር አባ ቲሞቲ ዋንጃላ መመደባቸውን ገልጸዋል። በስነ ስርአቱ የሆሳን ሀገረ ስብከት ካህናት የኮንሰላታ አባቶች በአካባቢው የሚገኙ የኮንሰላታ ደናግል ምእምናን ተገኝተዋል በስብከታቸው ብጹህ አቡነ ስዩም የሾኔ ሐዋርያዊ ዞንን በማመስገን እስካሁን ያገለግሉትን ክቡር አባ ዘለቀ ጊናሙን ና ደናግሉ በቁምስናው በልጆች ትምህርትና በሴቶች እድገት ስራዎች ስላበረከቱት አስተዋጽና የምእምኑን እምነት በማሳደግ ረገድ ስላደረጉት ሁሉ አመስግነዋል የሾኔ ኪዳነ ምህረት ሐዋርያዊ ዞን በሀገረ ስብከቱ 29 ንዑስ ቁምስናዎችን በመያዝ ሰፊ የአገልግሎት ቦታ ያለው ሲሆን በቅርቡም ወደ ሙሉ ቁምስና ለማደግ የሚታሰብ እንደሆነ ተገልጿል።